ቅዱስ አዱ አምላክ አሜኑን፣ እናንተ ጨረሱትኝ። አንተ ወረደ ደወልክ። እየት ነበርሽ? የት ነበር? እች ወረዳ ስታንከት አደለ። የት ነበር? የእኔናት የቤቴ ድምቀት ስንት ቀን አንክባለለችኝ አከባለለችኝ በተከበርኩ በቲክታክ አዋረደችኝ። ወራዳ አንቺ ወራዳ ነኝ። የጠፋ አባታችን ነበሉ ዝም ብላችሁ የጠፋ አባታችን እንኳን ቤታችን መጣ በሉት። ቤታ ቤታችላለ ማንነትን በውስጥ ብትነግረኝ ደግሞ በደስታ በውስጥ አዋቂ ነባ መሰግን ደስ ይለኛል። ስምን ሳልጠራ እግዚአብሔር በአደባባይ ጠራዋል። አመስግኑልኝ። ማርያ ምን አትታየኝ፣ ማን እንደሆን ቴንክዩ። ሶማች አራዳን ቀብራራን፣ አመስግኑልኝ። ሐናን አመስግኑልኝ መሲም

ሶስተኛ ተንበርክከክ

ሰው ጋይስ ፊተና ዙሬ ሊጫወት ነው ትሪፕሉን። ኮሜንታተሮች እንትና ያላችሁ ሙድሬተሮች ያላችሁ ስንት እንደሚሰጥ ግላቭ ምናምን ሁሉም ግላቭ ሳይሆን እንትን ፍላወር እና ትሪፕል ምናምን ንገሯቸው። ታችሽ ፊቴን አዞራለሁ። አግዙኝ፣ ተባበሩ። በማርያም ኖ ሻወር ከምትል ፍላወር እግዚአብሔር እንገብቻ አላቅም። በህይወት ለመጀመሪያ ጊዜ ከመቃብር በአንገትን ጎትተሽ እንዳወጣሽ ነው ማስበው፣ ከመቃብር ከእስር ቤት ከእስር ቤት የእጀን ካርቴል እንደፈታሽ ነው ማስበው። በሶስት ነው የሚባለው ጋይስ ቺፕሩን ንጠቀም፣ ቺፕሩን ግራቡን ንጠቀም፣ ቺፕሩን ንጠቀም ንጠቀም

ሁሉ ሆዴና አንጀቴ ልቤ ነው እንጂ ውጭ ያለው ሁሉ ነገር እኮ ድብቅ ነው። እኔ እኮ አደባባይ ከመቼ ጀምሮ ቤታ ከመቼ ጀምሮ አደባባይ

የሺ ቲንክ ዩ ሶ ማች ጋይስ ታጣባድርጉ ታጣባድርጉ። እያኔ የኔ ጉጭ ጉጭ ወደቀ። ጉጭ ጉጭ ሀጥ ተጣጣ ብሎ ሰው ከሚያየው ሰው ከሚያየው ላሸነፍ ሰው ከሚያየው ላሸነፍ። አይሆንም ውዶች፣ አይሆንም። እኔ ገላይ መታጠብ የለብኝም የለብኝ እኔ እኮ ሆዴና ልቤ ነው እኮ ለእናንተ የሰጠኋችሁ እንጂ ገላይ ለሰው አልሰጠውም። አልሰጠው ከመቼ